አረ፣ ጉድኖ ዛንድሮ ምን ምን እየመጣብን ነው? ሲጀመር ሄርሜላ፣ የአሰብሹን ነገር ነው አደረግሹ። ያሰብሹን ነገር ነው አደረግሹ እንጂ ፕራንክ አይደለም። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደናናችሁ ናችሁ? ሰብስክራይብ እያደርጋችሁ አበረታቶች፣ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉ እና ዛሬ ሄርሜላ መጣች። ይሄ ባለፈው አብሮ ተኝታ ፕራንክ ነው አለች። ዛሬም ደግሞ ሻንጣ ይዛ ሄዳ ቤት ሄዳ ፕራንክ ነው አለች። ምን ይሻልሻል? ምን ይሻልሻል? ታውት ታውት! እባካችሁ ሴቶች፣ ሴቶች እባካችሁ፣ እራሳችን እናስከብር። ራሳችን እናስከብር። በዚህ ሰዓት እኮ እኛ እራሳችን ካላስከበርን ማለት ለገንዘብ ብለን እራሳችን መሸጥ የለብንም። ለገንዘብ ብለን ማለት ነው። አንቺ አሁን ከእሱ ጋር ዩቱብ ልትሰሪ ትችያለሽ፣ የሆነ ነገር ፈልገሽ ትችያለሽ፣ ግን ነገ የሚያኖርሽ ክብርሽ ነው። ነገ ዘላለምሽ ከአንቺ ጋር አስከብሮሽ ምኖር ክብርሽ ነው። ነገ ማለት ነው፣ ነገ መቼም አብርሃም አታገቢም፣ መቼም ማለት ነው አታገቢም አሁን የሚያገባሽ አግብቶሽም ከሆነ ነገ ትንሽ ቆይቶ ይፈታሻል። እሱ ጉላ ፍቺ ለሚኑን ችግር አይለበትም። ስለዚህ ነገ ዘላለምሽን አስከብሮ የሚያኖርሽ ክብርሽ ነው። ክብራችሁን አጠብቁም። እንደ ሴቶች ምንድን ነው ባለፈው እንደዛ እንደዛ አብረ የተኝተሽ እዛ አብሮ መኖ እንትን ካላችሁ አብሮ ልተኝት ይቻልሽ አናውቅም። ፕራንክ ነው ብላችሁ መጣችሁ እኛ ለእኛ የምታሳዩን ደግሞ የሚያስናናችው ቪዲዮ እ መጣሁ ትላለች። ይሄ ነው የሚያስናናን። ይሄ እኮ በተለይ ለእኛ ሴቶች ማለት ነው ምን አይነት እንትን ላይ እንዳለን ነው የሚያሳየን እንጂ ለምን የእኛ የሚያስናና ነገር የለም እዚህ ጋር ማለት ነው። ምንም አያስናናንም። ለምን የእኛ ሴቶች ራሳችን በብዙ ነገር ለፍተን ደክመን ልንሰሬን ምን ራሳችን ሊያኖር እንችላለን ግን እድሜ ዘላለም ከኛ አስከብሮ የሚያኖረን ክብራችን ነው። ክብር ክብር አስፈላጊ ነው። ለምን ሁልጊዜ ተረግጠን ሁልጊዜ አንቺ? አሁን ነገ የሆነ ነገር ፈልገሽ ገንዘብ ልሰሪ ወይ ዩቱብ ልታሳድጊ ወይ የሆነ ነገር ልታሳድጊ እንደዚህ ነን ትሰራለች። ነገ ደግሞ ትዳር ትይዣለች ነገ እሱ ነው ከዚህ በፊት እንደዚህ ነሽ፣ ከዚህ በፊት እንደዚህ ነሽ፣ ከዚህ በፊት እንደዚህ ነሽ። ይሄን ዛሬ የሰራሽው ነገ አንቺ ጋር ልኖር አይችልም። ገንዘብ ጠፊም አላፊም ነው፣ ምንም ጥቅም የለውም ማለት ነው። ግን ክብር ከሁሉም ይበልጣል። ሴቶች ራሳችን ማስከበር አለባቸው። በእውነት የዚህ የሚዲያ ሴቶች ታገማማችሁት ታስጣሉ። ወይ ደግሞ ይሁ ባለፈው ስታመም እዛ ቤት ሄደሹ ብዙ ነገራት ሆኖ፣ ዛሬም የፈለግሹ ጊዜ ግን ሻልጣ አታምጪ። የፈለግሹ ጊዜ መምጣት ትቻለሽ። ካሱ ጋር እዩነውሽ ነው ማለት ነው። ለምን ለምን አንድ ወንድ ማለት ነው ባለ ትዳር ሆኖ ሌላ ሴት ቤት መምጣት አስፈለገ ለምን ለምን አስፈለገ ለምን ከአፉ የሚወጣ ሻንጣን እዛ አርጊ ግን የፈለግሽው ነገር ጊዜ ማምጣት ትችላለሽ እና ሻንጣ ምን ችግር አለ ታዳ ከፈለግ ጊዜ አንቴ ጋ ሄዳ እንደዚህ ውጭ ራሱ እንደዚህ የምትሆኑ ቤት ውስጥ ስትገናኙ ምን ልትሆኑ ነው እናንተ በጣም ነው የምታስጠኑ እና ፈረንጁ ይሄ ቤት የተከበረ ነው። እራሱ ሰውዬ ይሄ ቤት የተከበረ ቤት ነው፣ ለምን እንደዚህ ነገር ታደርጋለሽ? ውጪልኝ ከቤቴ ማለት ያለ አንቴ እኮ ይሄ ቤት የተከበረ ቤት ነው ብለ አንቴ መናገር የለበት የራሱ መናገር ነበር ይሆን ነበር። አብርሃም ቤቴ የተከበረ ቤት ነው የሰረገ ቤት አይደለም ብሎ ራሱ የሚያምን ከሆነ ይሄ የተከበረ ቤቴ ነው መምጣታችም ሻንጣ ይዘሽ መምጣታችሁ እዛ ራሽን ታጋብሬሽ ኖሪ ማለት ይችላል። ሲቀጥል ደግሞ እኔ አብርሃም ላይ እንደ እንትን ነው የሚጫወቱ ከዚህ በፊትም እኮ ልክ ሩታ ከቤት ስታወ ወይስ በእነዚህ መከናት ነው ሩታን ልትመልሱ ጽጌ ትልቅ የሻንጣ ዛ ሄዳ ከእችት ካሜራ የራሳ ነጻ ነው መጣችሁ ያዘ ደግሞ ካሜራ እየቀረጹ ጽጌሽ መጣችሁ ከዛን ከአንተ ጋር ልኖር ነው አንድ ቤት ስጡኝ ምናምን ብላ። ከዛን እንደዚህ አሁንም ይሄ ነገር ተደቀመ። ለምኑ ነው አብርሃም? ሴት ለሴት ልጅ ክብር አለው አብርሃም ለሴት ልጅ ክብር አለው። ሴት ልጅ አከብራል እናቱን ይወዳን እንትን የምል ወንድ ማለት ነው። መጀመሪያ ሚስቱን አከብራል ማለት ነው። ከዛ በኋላ ከውጭ የሚመጡ ሴቶችን አከበረ አላከበረ ምንም ጥቅም የለውም። ላክ ሼር ሰብስክራይብ እያረጋችሁ አብረታቱን ግን